እንደምንላቸዋል ተመልካቾቻችን፣ ወደ ሰዓቱ ስፖርት ዘገባዎች አልፋለሁ። ህሊና ዳነ ነኝ። የኢትዮጵያ ከአስራ ሰባት ዓመት በታች ብሔራዊ ቡድን አሰልጣኝ በንጃሚን ዚመር በደንብ የተቀናጀና ና የተገኙ የግብ እድሎችን በአግባቡ የሚጠቀም ቡድን ገንብተናል አሉ። ቡድኑ በሴካፋ ዞን ከአስራ ሰባት ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ የሩዋንዳቻውን ሁለት ለባዶ አሸንፏል። ይበልጣል ሰውነት ዝርዝራለሁ የሴካፋ ዞን ከአስራ ሰባት ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታዎች በኢትዮጵያ አስተናጋጅነት መካሄድ ሲጀምሩ የኢትዮጵያ ብሔራዊ ቡድን የሩዋንዳ ቻውን ሁለት ለባዶ በሆነ ውጤት አሸንፏል። በአሰልጣኝ ቤንጃሚን ዚመር የሚመራው ቡድኑ በጨዋታው በብዙ መመዘኛዎች ተችሎ ጭምር ነው ሙሉ ሶስት ነጥብ ያሳካው። የማሸነፊያ ግቦችን ዳዊት ካሳ እና ሁዜፋ ሻፊ በመጀመሪያው አጋማሽ አስቆጥረዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በተለይም በመጀመሪያው አጋማሽ በፈጣን ሽግግር በተደጋጋሚ ሶስተኛው የሜዳ ክፍል የሚገባና እጅግ አስደናቂ የሚባል ቅንጅት የተስተዋለበት ነበር። ሁለቱ ግቦች የተገኙትን በፈጣንና አጭር ቅብብል ከመስመር በተሻገሩ ኳሶች ነው። የቤንጃሚን ዚመር ቡድን በሁለተኛው አጋማሽ በአንጻራዊነት የተገኙ እድሎችን በአግባቡ የማይጠቀምና መጠነኛ የቅንጅት ችግር የታየበት ሆኗል። የሩዋንዳቸው በአንጻሩ በተለይም ከቀጥተኛ የጨዋታ መንገድ በተገኙ ኳሶች ግብ ጠባቂው ተመስገን ከ በደላይ ተደጋጋሚ ፈታኝ ሙከራዎችን አድርጓል። ምንም እንኳ አንድም ጊዜ ኳስን ከመረብ አያሳርፍም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር በውጤቱ ብሎም በቡድናቸው የሜዳ ላይ እንቅስቃሴ በእጅጉ ደስተኛ እንደነበሩ ለመገናኛ ብዙሃን በሰጡት የድህረ ጨዋታ መግለጫቸው ላይ ተናግረዋል። ውጤቱ የረጅም ጊዜ ጠንካራ ዝግጅታችንን ይገልጸዋል ባይ ናቸው። Our game plan was to play according to our game model. የዛሬ የጨዋታ እቅዳችን ለአንድ ወር ያህል ዝግጅት ባደረግንበት የጨዋታ ሞዴል መሰረት በመጫወት ነበር ቡድናችን ከሁለተኛና ሶስተኛ ዲቪዚዮን እንዲሁም ከፕሪሚየር ሊግ ተጠባባቂ ቡድኖች ጋር ያውቋ መፈተሻ ጨዋታዎችን አድርጓል በውጤቱ በጣም ደስተኛ ነኝ በሁሉም መመዘኛዎች በሚያስብል ደረጃ ብልጫ ወስደናል በደንብ የተደራጀና ግቦችን የማስቆጠር ፍላጎት ያለው ቡድን ነው ሜዳ ላይ የተመለከታችሁት። በሁለተኛው አጋማሽ ብዙ ጉዳቶች ስለነበሩ ጨዋታው ትሎ ትሎ ይቋረጥ ነበር። ሶስት ወይም አራት ብሎም ከዚያ በላይ ግቦችን ማስቆጠር ነበረብን። የሆነ ሆኖ በተጫዋቾቼ በጣም ደስተኛ ነኝ። ከፕሮፌሽናል ተጫዋች የሚጠበቅ እንቅስቃሴ ነው። የሩዋንዳዎቻቸው ሀቢማና ሶስቴም በበኩላቸው በተለይም በመከላከሉ ረገድ በሰሯቸው ስህተቶች ዋጋ እንደከፈሉ ተናግረዋል። ተጋጣሚያችን ኢትዮጵያ በፈጣንና ጭርቅ ብሎሾች እየተካነ የሆነች መሆኗን በሚገባ እናውቅ ነበር ያሉት አሰልጣኙ ለዚህ የጨዋታ መንገድ መፍትሄ የሚሆን አቀራረብ ይዘን ብንገባም በጥቃቅን የግለሰብ ስህተቶች ዋጋ ከፍለናል ሲሉ ተደምጧል። በቅድሚያ ኢትዮጵያውያንን እንኳን ደስ ያላችሁ ማለት እወዳለሁ። ጥሩ ተጫውተዋል። በመጀመሪያው አጋማሽ ስህተቶችን ሰርተናል። በእረፍት ሰዓት ክፍተቶቻችን ላይ ተነጋግረን፣ ሁለተኛው አጋማሽ ጥሩ ነበር። ያም ሆኖ ግን ግቦችን ማስቆጠር አልቻልንም። አጭርና ፈጣን ቅብብል ከሚያደርግ ጠንካራ ቡድን ጋር ኳስ ከኋላ እንዲጫወቱ ከፈቀድን የሽግግር መስመሮችን በመዝጋት ግቦችን ለማስቆጠር አቅደን ነበር። ነገር ግን በግለሰብ ስህተት ዋጋ ከፍለናል። ቀሪ ሶስት ጨዋታዎች ስላሉ ተሻሽለን ለመምጣት እንጥራለን። ይህ በእንዲህ እንዳለ ቀደም ብሎ በዚሁ በአበበ ቢቂላ ስታዲየም የተከናወነው የሶማሊያ ከደቡብ ሱዳን ጨዋታ ሁለታቻ በሆነ ውጤት ተጠናቋል። ሶማሊያ የመጀመሪያውን 45 ደቂቃ በመሪነት ብታጠናቅቅም በሁለተኛው አጋማሽ በ75ኛውና 88ኛው ደቂቃ በተቆጠሩባት ሁለት ጎሎች ለሽንፈት ተቃርባ ነበር። ሆኖም ግን በ95ኛው ደቂቃ በቢላል ዩሱፍ አማካኝነት ያስቆጠረቻት ጎል ከሽንፈት ታድጋታለች። የ2018 የኢትዮጵያ ከፍተኛ ሊግ የሶስተኛ ሳምንት ጨዋታዎች ትናንት ሲደረጉ ሻሸመኔ ከተማና ባቱ ከተማ ተጋጣሚዎቻቸውን አሸነፉ። ሀዋሳ ላይ በምድብ ሀ ከቡራዩ ከተማ ጋር ጨዋታውን ያደረገው ሻሸመኔ ከተማ ሶስት ለባዶ አሸንፏል። ብስራት ታምሩ፣ ዘካርያስ ፍቅሬና የጨዋታው ኮከብ ተብሎ የተመረጠው መሀባደም ሻሸመኔ ከተማን አሸናፊ ያደረጉትን ግቦች ያስቆጠሩ ተጫዋቾች ናቸው። ሻሸመኔ ከተማ በከፍተኛ ሊግ ካደረጋቸው ጨዋታዎች አምስት ነጥብ ሲያሳካ፣ ሽንፈት የገጠመው ቡራዩ ክፍለ ከተማ በአንጻሩ አንድ ነጥብ ብቻ ነው ማሳካት የቻ በሌላ ጨዋታ በዚሁ ምድብ 9 ሰዓት ተኩል ላይ የተደረገው የባቱ ከተማና ና የነቀምቴ ከተማ ጨዋታ በባቱ አንድ ለባዶ አሸናፊነት ተጠናቋል። ሳሙኤል ጃጊሱ የባቱ ከተማን ብቸኛ የማሸነፊያ ግብ ከመረብ አሳርፏል። ለ2026ቱ የዓለም ዋንጫ ማጣሪያ ለማለፍ ምሽት ናይጄሪያና ዲሞክራቲክ ኮንጎ የጥሎ ማለፍ የፍጻሜ ጨዋታቸውን ያደርጋሉ። በዘጠኝ ምድብ ተከፍሎ በተደረገው የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ዘጠኝ ሀገራት በቀጥታ ያለፉ ሲሆን ምርጥ ሁለተኛ ሆነው የጨረሱ አራት ሀገራት በጥሎ ማለፍ ለኢንተር ኮንፌዴሬሽን ማጣሪያ ለማለፍ ጨዋታቸውን አድርገው ነበር። ከቀናት በፊት ጋቦንን አራት ለአንድ በማሸነፍ ለፍጻሜ የደረሰችው ናይጄሪያ ካሜሩንን አሸንፋ ከመጣችው ዲሞክራቲክ ኮንጎ ትጫወታለች። ተጠባቂው ጨዋታ ምሽት አራት ሰዓት ሲል ይጀምራል። በኳታር ዶሃ አስተናጋጅነት እየተካሄደ በሚገኘው የፊፋ ከ17 ዓመት በታች የዓለም ዋንጫ ኡጋንዳና ቡርኪና ፋሶ ተጋጣሚዎቻቸውን በማሸነፍ ወደ ምርጥ 16ቱ አልፈዋል። ኡጋንዳ ሴኔጋልን፣ ቡርኪና ፋሶ ደግሞ የዓለም ከ17 ዓመት በታች ሻምፒዮና ጀርመንን በተመሳሳይ አንድ ለባዶ አሸንፈዋል። እንግሊዝ ደቡብ ኮሪያን ሁለት ለባዶ በሆነ ውጤት በማሸነፍ የመጨረሻ 16ቱን ተቀላቅላለች። የቀድሞ የሊቨርፑልና የእንግሊዝ ተጫዋች ኤሚል ሄስኪ ልጅ የሆነው ሬጋን ሄስኪ ከ17 ዓመት በታች የዓለም ዋንጫ ላይ ለእንግሊዝ በተቆጠሩ ጎሎች ፊልፎደንና ደጀንሳ አንቸውን በመብለጥ አንደኛ ላይ መቀመጥ ችሏል። በጃፓንና በኦስትሪያ የተሸነፉት ደቡብ አፍሪካና ቱኒዚያ ወደ ቀጣይ ዙር ማለፍ ሳይችሉ ቀርተዋል። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ስፔን ጆርጂያን በሰፊ የግብ ልዩነት አሸንፋለች። በጆርጂያ በተደረገው ጨዋታ ሚካኤል ኦርዛያባል በጨዋታና በፍጹም ቅጣት ምት ሁለት ግቦችን አስቆጥሯል። ማርቲን ዙቤ ምንድ ና ፌራን ቶሬስ ደግሞ ቀሪዎችን ግቦች ከመረብ አሳርፈዋል። ምድብ አምስት ላይ የምትገኘው ስፔን ሁሉንም ጨዋታዎች በማሸነፍ በ አስራ አምስት ነጥብ ምድቧን እየመራች ሲሆን ቱርክ በ አስራ ሁለት ነጥብ ሁለተኛ ላይ ተቀምጣለች። የማጣሪያ ጨዋታዎቹ ዛሬም ሲቀጥሉ ጣሊያን ከአስራ ሁለት ዓመት በኋላ ወደ ዓለም ዋንጫ ለመመለስ ከኖርዌይ የምታደርገው ጨዋታ ተጠባቂ ነው። የአምስት ጊዜ የዓለም ሻምፒዮን ሪዮና ጣሊያን ባለፉት ሁለት የዓለም ዋንጫዎች ማጣሪያዎችን ማለፍ ባለመቻሏ ከውድድር ውጭ መሆኗ የሚታወስ ሲሆን አሁን በ አስራ ስምንት ነጥብ ከምድባ ሁለተኛ ላይ ትገኛለች። በሌላ ጨዋታ ፖርቱጋል ወደ ዓለም ዋንጫ ለማለፍ በስታዲዮ ደ ድራጎ አርሜኒያን ትገጥማለች። በዚህ ወሳኝ ጨዋታ አምበሉ ክርስቲያኖ ሮናልዶ በቅጣት የማይሰለፍ ሲሆን ብሩኖ ፈርናንዴዝ ከቅጣት ይመለሳል። ባለፉት ሁለት ጨዋታዎች ማሸነፍ ያልቻለችው ፖርቱጋል ዛሬ በሜዷ የምታደርገውን ጨዋታ ካሸነፈች ወደ ዓለም ዋንጫው የምታልፍ ይሆናል። ምድቡም ፖርቱጋል በ አስር ነጥብ ስትመራ ሀንጋሪ በስምንትና ና አይርላንድ በሰባት ነጥብ ይከተላሉ። የአርሰናሉ ተከላካይ ጋብርኤል ማጋሌሽ ብራዚል ሴኔጋልን ሁለት ለባዶ ባሸነፈችበት የወዳጅነት ጨዋታ ላይ ጉዳት አጋጥሞታል ትናንት ምሽት በኤምሬትስ በተደረገው ጨዋታ የተጎዳው የ27 አመቱ ተከላካይ 64ተኛው ደቂቃ ላይ ተቀይሮ ወጥቷል የተጫዋቹ የጉዳት መጠን ያልታወቀ ሲሆን የሊግ ጨዋታዎች ሲመለሱ በሰሜን ለንደን ደርቢ መድፈኞቹ ከቶትናም የሚያደርጉት ጨዋታ ሊያመልጠው እንደሚችል ተገምቷል ቀደም ብሎ መጠነኛ ጉዳት እንደገጠሙ የተነገረው ሌላኛው የአርሰናል የቡድን አጋሩ ጣሊያናዊ ሪካርዶ ካላፊዮሪ ወደ ለንደን መመለሱም ተዘግቧል ተመልካቾቻችን ለሰዓቱ የነበሩን የስፖርት ዘገባዎች የሚመስሉ ነበረ። መልካም ቀን ይሁንላችሁ።